አሰላሙ አለይኩም ወራህመቱላሂ በረካቱ ውድ ቤተሰቦቼ እንዳምናላችሁ አላችሁ ደና ናችሁ ወይ እኔ ያለው ደና ነኝ አልহামዱሊላህ እኮ ሰንሽሙን ታፋፍተናል ያው ዛሬ በቀበያለሁ እዚህ ያው ለጀመረ ደረጃ ላይ ሁላችሁም ብሶች እንኳን ተወላችሁ ምናምን እያላችሁ ነበረ ነበር አመሰግናለሁ ረጅም ምድሜት በጣም ነው የማመሰገነው በጣም ደስ ብሎኛል ሁላችሁም ጥሩ ምኞታችሁ ስለተመኛችሁልኝ በየእራሳችሁ እና ከልብ በጣም አመሰግናለሁ። በጣም ደስ ብሎ ነበረ። ረጅም እድሜ ዛሬ ለሁላችንም እንደሚሰጠን ተስፋ አደርጋለሁ፣ ኢንሻአላህ ካላህ ጋር። ያው እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁትኝ፣ ለየት ባለ ቪዲዮ። ያው እንግዲህ እስከዛሬ ብዙ ነገሮችን ሰራ ነበረ፣ ብዙ ነገር ብዙ ቪዲዮችን ታዩ ነበረ። ያው ብዙ ጊዜ ከብዙ ጋር አሰራለሁኝ እና ስለዛም፣ አንዳንድ ነገር ማለት ፈልጌ ነው የመጣሁት። እና እኔ ሶሻል ሚዲያ ላይ ከመጣሁ ቀን ጀምሮ እስካሁን ልቤን የውስጤን የእውነት እናንተን አወርቻችሁ አላውቅም፣ በቃ የሚሰማኝን ስሜት ተናግሬ አላውቅም። በቃ እኔ የሚሰማኝና እናንተ እያያችሁት ያላችሁት የተለያየ ነው። አላውቅም ሁለት አይነት ህይወት ነው እየኖርጋ ያለትኝ፣ ላይ ሌላ፣ ውስጤ ሌላ ማለት ነው። እኔ የምተነፈስበት ልብና እናንተ እያዳመጣችሁት ያላችሁት ልብ ምት አንድ አይደለም። በቃ ለእናንተ እያደረስኩት ያለውት እኔ ትክክለኛውን ነው፣ እናንተ በሌላ ሰይማችሁታል። እና ዛሬ ስለዚህ ስለዚህ እውነቱን ለመናገር ነው የመጣሁት። እኔ ብዙ ወንድ ጋር ታዩኛላችሁ፣ ብዙ ወንድ ጋር ሰራሽ ምናምን ትልኛላችሁ። እያን እንዲያውም ብዙ ጊዜ ባልታዛር ሄኖክስ ምናምን ብዙ ብዙ ነገር ብላችሁኛል፣ መልስም ሰጥቻላቀም ብዙ ነገሮች ሲፈጠሩ መልስ የመስጠት እንኳን ብዙም ልምድ የለኝም፣ ማለት ብዙም ለሰው መልስ አልሰጥም። ግን ዛሬ ቀኗ ደረሰች እና እኔም ልቤ ከአቅም የበላይ ሆነና መቻል አቃተኝና ይዤላችሁ መጥቻለሁ። ምክንያቱም እውነት አሁን ነው፣ በቃ አሁን እናንተ እኔም ከልባችሁ እንድትረዱኝ የእውነት እንድታገናዝቡ ነው የምፈልገው። እናንተ አንዳንድ ጊዜ በራሳችሁ ትፈርዳላችሁ፣ እኔጋ ማለት ነው። ላይክ እናንተ ለእኔ ጥሩ ነው የምታስቡት ከእውነት ከምንም በላይ ወላሂ ጥሩ ታስብልኛለች በጣም ብዙ ቤተሰቦች። ግን ጥሩ የምታስቡልኝን ደግሞ እኔ የሚሰማኝ ስሜት ጋር አድርጋችሁ ደግሞ ከዚህ በኋላ እንድታደርገው ትፈልጋሉ። ያ ምን መሰላችሁ ቤተሰቦች፣ እኔ ከአሙ ጋር ከማሄር ጋር ከሌሎችም ሰዎች ጋር ብዙ ይሆናላችሁ፣ ኢብሮ ምናም ብዙ ሰዎች ጋር ዳሰርቻለሁ እና ወንድ ባመጣው ቁጥር ያ ባሏ ነው፣ ይሄ ባሏ ነው ይሄ ፍቅረኛዋ ነው ይሄ ደግሞ ይሄ ደግሞ ይሄ ደግሞ ነው የምትሉትኝ እሺ ይሄ እናንተን ተሰማችሁ አይደለ ትክክል ልትሆኑም ላትሆኑም ትችላላችሁ በቃ እኔም ያልተናገርኩትም አይደለም ይሄ እኮ እንደዚህ ነው ብዬ ብዙም ጊዜ መልስ የማልሰጠው አንድ ቀን ነው ለሁሉም ጊዜ ያለው በሚለው ነው እና ያቺ ጊዜ ዛሬ ናት እና እናንተ ሁሉንም በቃ ወንድ ጄ በመጣ ቁጥር እና የተለያየ ሰው ጋር ቪዲዮ በሰራ ቁጥር ለኔ ባሌ ታደርጉታላችሁ እንደው ወንድ ሁኜ ቢሆን አራት ድረስ ይቻላል። እሺ ሁሉንም አደረጋችሁት። ሴቱ ሁሉንም ባላደረጋችሁት ደግሞ ያን ሌላም ባመጣል ያን ታደርጉታላችሁ። ቆይ ቆይ፣ እናንተ እነዛ ወንዱስ ጋራ ሁሉ ፍቅር የሚጀምር ነው የሚመስላችሁ? እንዴት ነው የምታስቡት? አልገባኝም። እሺ እሺ፣ ከማሄድ ጋር ተባልኩኝ ብዙ ነገር ከሌላም ወንድ ጋር ከማንም ከአህሙ ጋር። እኔ አንድን ሰው ስቀርብ ወንድሜ ብዬ ከቀረብኩኝ ድጋሚ ሌላ ነገር ማሰብ አልችልም በቃ ይሄ በቃ አእምሮዬ ጋር ተሰምነዋል ከእናቴ ልጅ ጋር የፍቅር ግ ጀምር አይመጣውም እስኪ ራሳችሁን ጠይቁት ደግሞ አንድን ሰው ወንድሜ ብላችሁ አስባችሁት ሌላ ሰው ሌላ ስሜት ቢያደርግባችሁ እናንተ ልባችሁ ይቀበለዋል ለሰው ብላችሁ ማድረግ ትችላላችሁ አይሆንም እና እኔ ራሴን በጣም ጠየኩትኝ ማለት ከአሁኑ ጋር ስሰራ ምናምን በቃ አሁኑና እኔ ፍቅረኛሞች ምናምን ይሆን ነው የሚመስላችሁ። እሺ እናንተ ልታስቡት ትችላላችሁ። እንደዛ አይነት ነገር እንድታስቡ አድርገን ሊሆን ይችላል። ለዛ በጣም ይቅርታ። ግን እኔ ምን ታስቡት ነገር ሳዳምጥ ራሴ ምን እንደመተመለስኩ ታውቃላችሁ? ያለፈው ህይወቴን ያስታወሳችሁ። አላቅም አሁን ላይ እየኖርኩት ያለውትኝ ድሮ ተመረሪበትን ከክፍለ ሀገር ሁኜ ከዛ ሁኜ ከመምጣት በፊት የምኖረውን ህይወት አሁን እየኖርኩት ነው ያለውት። እንዴት በሉ በቃ እናንተ እኔ እውነት ነው የምናግራቸው። እኔ ሶሻል ሚዲያ ጋር አሁን ጋር ልታስብ ትችላላችሁ። ወላ እኔ በጣም ወዶ ሰው አለ፣ እኔም ማፈቀረ ሰው አለ። ያን ሰው ነው ኔ እኔ እንዲቆይ ማድረግ የምፈልገው ነበር ግን እስካሁን ድረስ ዝም ያልኩት የዛ ሰው አንዳንድ ነገር የኔ የማይሆንበት ብዙ ነገር ስለነበር ነው። አሁን ግን ኢንሻአላህ በአላህ ፍቃድ፣ አላህ ደግሞ አግዞኝ ያን ሰው ወደ እኔ አመጣዋለሁ ብዬ ተስፋ አደርጋለሁ። ምክንያቱም ብዙ ነገሮች ከበፊቱ ተቀይረዋል። አሁን ላይ ብዙ ነገሮች ተስተካክለዋል። ስለዚህ የአላህ እገዛም ደሞ ወደ እኔ እየመጣ ነው እና እኔም ደግሞ ሰበቡን አደርሳለሁ እና ወደ ቅድሙ ስመለስላችሁ አህሙ ጋትሉኛላችሁ እኔ አሁን በጣም ነው ሞደው በጣም ነው ማከብረው በጣም ለሱ ትልቅ ሪስፔክት አለኝ፣ ግን እናንተ በምታስቡት መንገድ አይደለም። በቃ በወንድምነት በጓደኝነት በቃ በእንደዚህ አይነት ነገር ነው ገብታችሁ፣ አለ አይደል? እናንተ ከአሙጋ ብቻ ነው የምታምሪ ከአሙጋ ስትሆኝ ነው ጋር ካሉንሽ ደስ አይለን

አይደለም። እኔ እኔ አሁን እንደዚህ ስትሉ ያኔ እናቴ ልጅኝ ይሄን ሰው አግቢው፣ ያ ሰው ባል እንዲሆን ተፈቀደ ያን ሰው አልፈለግኩት ግን አሉ በቃ ሆን አይደለም። እኔ ምን አይነት ሕይወት ነበረ በቃ ልቡ የተሰበረ የማስመሰል ሕይወት በራሴ አለማዘዝ ውስጤ መስበር ማዘን፣ መተከዝ፣ መከፋት፣ መሰበር ነው የገጠመው። እናም አሁን አሁን ያን ህይወት እንደደግም እያደረጋችሁኝ ነው እናንተ ያን ህይወቴን ወደኋላ እንድመለስ፣ እንዳስታውስ፣ እንድኖረው እያደረጋችሁ ነው። በቃ እኔ እወዳዋለሁ የኔ ቢሆን ብዬ የማስበው ሰው። ሌላ ነው። እናንተ ደግሞ ሌላ ሰየማችሁ ምናልባት ደግሞ ታቁ ይሆን ምናልባት እስኪገምቱት እናንተ በሰው ግፍፊት ህይወት ይኖራል። እናንተ ስለማር ናችሁ ስለወደዳችሁን አንድ መሆን ማንችለው ሰዎች አንድ ልንሆን አንችልም። እኔና እናምራለን፣ ስንታይ በጣም ውብ ነን። ግን በእህትና በወንድምነት ቢሆን ደግሞ በጣም እናምራለን። እኛ እንደዛ ነን። እኛ ጋር ልባችን ጋር እንደዛ ነው። እኔ ጋር እንደዛ ነው። በኔ ልብ መቶ ፐርሰንት እንደዛ ነኝ። እኔ ወደዋለሁ ወደዋለሁ ብዬ ሊሆን ይችላል። ወደዋለሁ በደንብ ደግሞ ወዶ፣ ግን በእህትነት በወንድምነት ነው፣ በፍቅር አይደለም። እናንተ ደግሞ በቃ በፍቅር ልታደርጉት እየፈለጋችው እየፈለጋችሁ ነው። አይሆንማ በቃ እኔ ልቤ አንዴ እዚህ ጋር ሌላ ሰው አስገብቻለሁ። እኔ ባይዘው ፍቅር ይዘኛል ብዬ አስቤ አላውቅም። በፍቅር አላምንም ነበር ምናልባት እኔን አላህ ሊያስተምረኝ ወይም ደግሞ ሊፈትነኝ ፈልጓል። ከሌል አሁን ካለሁበት ሰው ፍቅር ሲያስይዘኝ ማለት ለምን እንደዛ አልሽ ትሉ ይሆናል። እኔ በፍቅር አላምንም፣ ሰው የማ ፍቅር አይመስለኝም ብያችሁ ነበር ብዙ ጊዜ። ፍቅር መሆኑን እኔ ራሴን ብዙ ጊዜ አላመንኩም ነበር። ግን ያን ሰው የሰው ሰው ሆኖ ወደድኩት። የራሱ ሪሌሽን አለው፣ የራሱ ግንኙነት አለው፣ የራሱ ህይወት አለው ብዬ እያየው ያ ሰው እያለው ብዬ የሚያሳምኩ አምሮኝ ግለሱ ልቤ ጥላው ጥሩ ስሜት ተሰማ ያን ሰው ማየት ፈለግኩ ከዛ ሰው ያን ሰው ናፈኩት ሳላውቀው በልቤ ብቻ ትልቅ ቦታ ሰጠሁት ይሄ ለምን ሆነ አላህ ወይኔን እውነተኛ ህይወትና ፍቅር እንዳለ ሊያስተምረኝ ይፈልጓል ወይ ደሞ አላህ ደግሞ ፍቅር በፍቅር ሊፈትነኝ ይፈልጓል ኢንሻአላህ አላህ ደግሞ ሊያስተምረኝና ጥሩ ነገር ሊሰጠኝ ነው ብዬ አሳምናለሁ። ራሴ አላህም ደግሞ እኔን በጠረጠራችሁብኝ ቦታ እገኛለሁ። በቃ አላህን ማለት ምንም ሸክ ሳላደርግ ይሄ ነገር ይሳካል ለህይሩ ነው ብዬ ካመንኩኝ ወላሂ አላህ ህይሩ ነው የሚያደርገው። ወላሂ ህይሩ ነው የሚሆነው። እኔ የምፈልገው እናንተ እንድትተክሱኝ እንድታዝኑ፣ ሳይሆን እንድታዝኑብኝም ሳይሆን እኔን ዱአ እንድታደርጉልኝ የእውነት ልቤ ጋር ያለው ድሮ ባገኘው ብዬ የተመኘትን ህይወት አሁን እንዳገኝ። በቃ እኔ ተሰብሬ ያለሁ በወንድ ልጅም በሰውም በደስታም በትዳር በኩልም የሆነ በፍቅር ተጎድቻለሁ። በቃ እኔ የምፈልገውን ህይወት ኑሬ አላውቅም። አሁንም የሰው ሰው ስወድም ያንኛውን ህይወት ሄደ ደግሞ ይሁን፣ ምናልባት የሰው ሰው አስወዱደኝ ብዬ ነበር፣ ግን ወላሂ አይደለም። አላህ መንገዱን ከፈተልኝ፣ ያን ሰው የማገኝበትን እድል አመቻችልኝ። ግን ያም የሆነው እናንተ ከጎን ስትሆኑ፣ ወላይ ፈኪያ ምን ሰብሯት አልበሉ እስኪ እኔ ምን እንደሰበረ ልንገራችሁ። በቃ በግዴታ ይሄን ያልሆነን ሰው ለእኔ ይሄን ለማድረግ ከሶስተኛ ጊዜ አልፎ ለአራተኛ ስሞክር ነው። ከዛ አምስተኛ ሆነ። አራትና አምስተኛው ምንድን ነው ብላችሁ ጠይቁኝ። አራተኛው አሁን ጋራ ተጋቡ ምንበሉ፣ ምንበሉ እኔ ካሰሩ? እኔ ወንድሜ ነው ነው ብዬ አሰብኩኝ። እናንተ ደግሞ የግዴታ ባልሽ አርጊ ስትሉ ራሴን ላሳም ነው ሞከርኩ። ወላሂ ፈተና ነው፣ ራሴ ጋር የተፋተንኩት ትልቅ ፈተና ውስጥ ነበር። አይሆንም አሁን በጣም የምወደው ወንድሜ ነው። አምስተኛ ደግሞ ፈተና ውስጥ የገባሁት ምንድነው ያን ሰው ሰውዱ አላገኘ ይሁን ወደሱ መሄድ እየቻልኩኝ ሰሊድ ቀረው የራሱ ህይወት አለው ብዬ አስቤ ነበር። ግን አይደለም አላህ መንገድ ፈጣው አሁን እሱ ማንም አይደለም በሴት ልጅ ህይወት ላለ መግባት ብዬ ታመም ይኖሬ ነበር። ግን አላህ ብዬርኩበት ያለውን ነገርእና ልቤን በመታገሴ እና ሰብር ለራሴ በመስጠቴ ወላህ አላህ ተጨምሮበታል፣ ወላህ አላህ ተጨምሮበታል። እ እና ውድ ቤተሰቦች የተሰበርኩበትን ያዘንኩበትን እና ተከፍቼ ከቤተሰብ ተነጥዬ እዚህ የመጣሁበትን ህይወት መድገም አልፈልግም። የሚበጀኝን እኔ ያውቃለሁ ለራሴ አንዳንድ ጊዜ እኛ አንቺ እናንተ ምን ልታስቡ ትችላላችሁ? የሚወድሽን ጥለሽ ለማይወድሽ ልትሉኝ ትችላላችሁ። ወዶኝ ያገባኝ ከበደለኝ ከሚበድለኝ ወድጆ አግብቶ በሰቀይ ይሻላል። ባይሆን እኔ የምፈልገውን አግኝቻለሁ፣ በቀይ በቃ ይሄ ይሻለኝ። ደሞ አንድን ሰው ለትዳር ወይም ደሞ ለፍቅሩ ከወደርኩትኝ መስዋዕትነት ትከፍልለታለሁ። ካልወደድኩት ግን ልቤ ደማል። ልቤ ደምቶ አይቻዋሉ ታም የሚያይቻዋሉ አይሁንም። በቃ እኔ ድጋሚ ማዘንም መሰበርም ባለፍኩበት ህይወት ማለፍ አልፈልግም። በቃ የእውነት ነው የሚላችሁ። እኔ ድክም ብሎኛል። አልተረዳችሁም? በቃ ወንድ ቀያየርሽ ወንድ አበዛሽ ምን አልሽ? እኔ ወንድ ብቀያየር ወንድ ባበዛ ከሁሉም ወንድ ጋር እኮ ሌላ ነገር የለኝም። እናንተ ያን ብዙ ነገር ስትሉ እኔ ልቢ ውስጥ ሌላ ነገር ነበር የማስበው። በቃ ላይክ ተረዱ። እኔ እውነት ወላሂ፣ የእውነት ብዬሽ ነው የምላችሁ ስለወደድኩ ሰው ስናገር አሁን ለሱ ጥሩ ስሜት ስለሚሰማኝ ልንገራችሁ ትይሽ ማለት ስናገር፣ እኔ እሱን ሳየው በሶሻል ሚዲያ ነው ያየሁት። ሳየው ይመቸኛል፣ ዝም ብለው ደስ ይለኛል። ቲክቶክ አካውንት ይከታተለው ነበር። ዩቲዩብ ደግሞ ጀመረ። ዩቲዩብ ላይ ደግሞ በአዲስ ሲመጡ በጣም ተከፍቼ ነበር። ከዛ ግን ዩቲዩብ መጀመራቸው ለነሱ አይደለም ለነሱ ሙዚቃ አይደለም ዩቲዩብ የተከፈተው ብዬ አመንኩኝ። ለኔ በብርሃን ነበር፣ ምክንያቱም የነሱን ህይወት ማየት ጀመርኩኝ በዩቲዩብ። ዩቲዩብ ላይ ገብቼ ራሴ የለቀቁትን ቪዲዮ ሁለተኛ ደግሜ ላይም ነበር የሱን ቪዲዮ ደጋግሜ አየው ነበር ስለማየት የነገ ከዛ ዩቲዩብ ላይ ብዙ ግርግር ተፈጠረ በነሱ በሱና በሷ መሃል አልዋሻችሁም ሲለያዩ ሲጣሉ ደስ ብሎኛል። ምክንያቱም እኔ ፈልገው ነበር። በቃ ከዛ ተለያዩ የሚለውን አየ። ሰሞኑ የመጨረሻ ጊዜ አላቅ እነሱ መለያየታችሁ ለእነሱ ክፋት ሊሆን ይችላል ግን ወላሂ ለእኔ አላህ መንገድ ነው ይከፈተልን። ምናልባት እሱ ከሷ በመለያየቱ ተከፍቶ ሊሆን ይችላል። እኔ ክፍት ይበለኝ። ግን እኔ ደስ ብሎኝ በቃ አሁን ይሄን ቪዲዮ ልሰራ የተገደድኩበት ነገር ቢኖር የእሷና የእሱን መለያየት ሳይና የመጨረሻቸው እንደሆነ ሲገባኝ ነው። እኔ ከእሱ ጎን መሆን እፈልጋለሁ። እሱን ከፍቶት ማየት አልፈልግም። ወላ እኔ ከእሱ ጎን ብቻ መሆን ነው የምፈልገው። በጣም ነው የወደድኩት። እኔ ለወንድ ልጅ ጌታዬን ተንበርከክ ጠይቀው አላውቅም። ግን እሷን በረከቀኝ ጠርቶ አልተላከፈኝ አላወራኝ አያቀኝ እኔ ባወኩት ብቻ። ግን እንዴት ነው እኔ ፈርጅ ይሆን እንደዚህ ማለት እንዴት? ሰው በሶሻል ሚዲያ ባየው ብቻ እንደዚህ ይሆናል? ደሞ ምን አፈቅ ነገር ነው?

ለዛሬ ልቤ እንደዚህ ቆዝሞ ወደ እናንተ ጋር የመጣበትን ቀን ለመጣውበትን ሰው ለዛ ሰው ሁላችሁም ሁላችሁም ሼር ያድርጉለት። እንደምወደው ለሱ ትልቅ ቦታ እንዳለኝ እሱን ልያሰብኩኝ የሱን ሕይወት እንዳልበጠበጥ በማለት ታግሽ እንደቆየው እንዲያቀልኝ ፈልጋለሁ። እናም ይሄን ቪዲዮ ካየኸው፣ ስታየው ደስ ላይል ይችላል፣ ሊደብርህ ይችላል። ግን ከልብ የምነግርህ ነገር ለአንተ ትልቅ ቦታ አለ በህይወቴ ለማንም ሰጥቼው ማለቅ እና በጣም ነው ሞድ ኢሳ ኢሳን በጣም ወድሃለሁ፣ እና አንተን ማግኘት ፈልጋለሁ።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 በቃ አላይቻለሁ፣ አልፌበታለሁ። በቃ ይሄን በቃኒ ኢሳምና ኢክሩ መጨረሻቸውን ቪዲዮ ሰሞኑን ሳየው በቃኒ በቃ እንደተለያዩ በቃ ልቤን ተሰምቶታል። ምክንያቱም አላህ ለኔ ያደረገው ነገር ነው። እናም ይሄ ለኔ አላህ የከፈተው መንገድ ነው እና ሌላ ምንም አይደለም። ቀነሱ እንደተለያዩ ስላው በቃ አሁን መጨረሻቸውን እንደሆነ ስላየውን ይህም ቪዲዮ ልሰራ የተገደድኩት እና ሁላችሁም ሁላችሁም ሼር ሼር ሼር እያደረጋችሁ ይህም ቪዲዮ ለኢሳ ማድረስ ይለኝ፣ ቤተሰቦች በድጋሚ የምጠይቃችሁ ነገር ቢኖረኝ በድጋሚ እንዳዝን እንዳታደርጉኝ፣ በድጋሚ ወደ አለፈው ቁስልና ጠባሳ እንድመለስ እንዳታደርጉኝ። ብዙ ህመምና ስቃይን አሳልፍ ያለሁኝ እዛ እዚህ መጥቼ ደግሞ ብዙ ፈተና ማየት ይቻላል። እኔ እዚህ መጥቼ ያለፈውን ህይወቴን የሚያስረሳ ፈተናዎችን አይቻሉ። ድጋሚ ደግሞ እንድፈተን እንዳታደርግ የእውነት የእውነት ይብቃሽ። እውነት ለመውደሽ ልብሽ ተዘጋጅቷልና የምትወጁን ይስጥሽ ብላችሁ ዱአ አድርጉልኝ። በቃ ነው። ሌላ ስሜት ተሰምቶኛል። በቃ ተረዱኝ።